በጣም ይደብራል። እግዚአብሔርን ይደብራል። በቃ እከሌ ከሌ ብዬ አሁን እኔ እከሌ ከሌብዬ ማልናገራችሁ ሰዎች አላችሁ፣ ግን ይደብራል በፊት ለፊት ማለት ነው፣ ጌታን ይደብራል። የዞሩ የዞሩ እኔ ምን እንዳይሉን ከዚህ በላይ እኔ ምን እንዳልባል ነው። እኔ ምን እንዳልባል እኔ መናገር ጀምራለሁ። በቃ ምን እንዳልባል ነው ከዚህ በላይ እኔ

አንዱ ስትያሉ ጭራሽ በቤተሰብ ወደዚህ ሲባል እናቷን አምጥተው የውሸት እናት አምጥተው ልጅቷን ለማስጠላት የሚሄዱበት ርቀት። የራሷን ላይፍ እኮ ልጅቷ እራሷ ናት እኮ የምታውቀው እራሷ ናት። አይደለችም ካለች በቃ አይደለችም ነው። ነች ብላችሁ ማን ውርደት ክብር ምናምን የሚባል ታሪክ የለም ሶሻል ሚዲያ ላይ ዝም ብለህ ትቀጥላለህ እንደ አያ ማንም አይዋረድም ማንም አይከብርም ሶሻል ሚዲያ ላይ ሁልሽም ክብር ምናምን የምትይው ሶሻል ሚዲያ ላይ ስትመጭ እያዳሜ ክብርሽን ጥለሻል አለቀ ደቀቀ ስለ የትኛው ክብር ነው የምታወሩት? እያዳሜ ሽ ተዋርደሻል ምረቀሌታ እንዴ ማን ነው ማንን የሚያዋርደው የትኛው ሰው ነው የትኛው የትኛው ንጹህና የትኛው ቅዱሱ ሰው ነው እዚህ ጋ መጥቶ ማንን የሚያዋርደው ማነው ቅዱስ እዚህ ሶሻል ሚዲያ ላይ ምንም ቅዱስ የለም። ሁላም ለገንዘቧ ነው የምትጋጋጠው እዚህ ላይ ለገንዘብ ለብር ነው የምትጋጋጠው እያዳሜ፣ ግማሹ ሹቡን ሊሸጥን ለገንዘብ ለገንዘብ፣ ግን የሰውን ስም የሰው ፋሚሊ ህይወት ምናምን እንዲ አታር ማመሳላችሁ ማለት እንዲህ ነው የምታምሱት፣ እንደዛ ልጅቷ እንደዚህ ከንዴቷ ና ከህልዋ ብዛት እንቧ እስከሚመጣ ድረስ ማለት ነው ህዝብ ከንፈር እንዲነፍስባት፣ ጣራችሁ ጣራችሁ አልተሳካም። በቃ አለቀ አይነት። በቃ ልጅቷ ትወዳለች ትወደዳለች፣ በቃ ተወዳጅ ናት፣ ትጫወታለች ተወዳጅ ናት። በቃ ውስጧ ደግሞ ክፋት የላትም። እኔ ጓደኛዋ ነኝ፣ እኔ እየነገርኳቸው ነው። ክፋት እንደዚህ መሰሪ እና ምናምን የለባትም። አንድ ቀን ሴራ አሲርተን አናቅም። እኔ እና ሰው በውስጥ አንድ ቀን ማለት እንዲህ ጉድጓድ ቆፍረን ምናምን አናቅም ለሰው እግዚአብሔር የልብን ነው የሚያየው፣ የምላስን አይደለም፣ የልብን ነው። እግዚአብሔር ልብን መርማሪ አምላክ ነው። እግዚአብሔር የልብን ነው የሚያየው። በቃ ተዋረደች እንትና፣ ተዘቀስ እንትና፣ ተዋረደች እንትና፣ ረከሰች እንትና፣ ምን አለች። ሲሪየስሊ አር ዩ ኪሪንግ ሚ። ማን ነው ጻድቅ? የሳምንት ውርደት፣ የሳምንት ክብር፣ የሳምንት ውርደት፣ የሳምንት ክብር። ኒያሉ እዚህ ሶሻል ሚዲያ ላይ ደግሞ ቆሻሻ አፕ ነው ቲክቶክ ማለት ነው። በቃ እዚህ ቆሻሻ አፕ ላይ ስትመጡ እያዳሚ ክብርሽን ትጥለሻል። በቃ የትኛውም የትኛውም ሰው ክብር አለኝ ምናምን እንዳት ይመጣሽ እዚህ ጋር ስለ የትኛው ክብር ነው የምታወሉ? ይሄንን ፎቶ እኮ ማለት ነው ያው ትናንትና የፍቅረኛዋ አባላም ብላቹ ትሬ የተባላችሁ ፎቶ ማን እንዳልሽ እኮ እናጋለን ከናትሽ ባል ጋር የተጋደምሽ ውርደታ አትነካኩኝ በቃ አትነካኪ፣ ለቃ አትነካኩኝ። እኔ በተለይ እንዲህ ምርርን ያለኝ እንግዲህ ሶሻል ሚዲያ ላይ ምንም ነገር ከዚህ በኋላ ምንም እንዲህ ወደኋላ የምመለስበት ነገር የለም። ጥግ ይዘሽ ጥሩ ጥሩ የምትመስይ ማለት ሰው ስለምታምን ነው። በቃ ልጅቷ የምትጎዳው ማለት ነው ሰው ስለምታምን በውሸት እንዲህ ስሟን ለማበከት ማበከት መጣ፣ በውሸት የሰው ስም ለማቆሸሽ መጣ። ምድረ እናትሽን ባልማት ቆሻሻ ቆሻሻ ነሽ። ይህንን በዚህን ያክል ርቀት ክፋት ከጀርባ ስታደብ የነበር አይ ላፈር ያለች እናትሽ። በዚህ የተነሳ አንቺ ነሽ እንደዚህ አይነት ደባ ከጀርባ ስታደብ የነበረው። እንዳነካኪኝ፣ እኔ ደግሞ ማለት ተያይዘን ነው የምንተላለቀ ቲልችና በለፈለፏ ፊጠፏለች የውሸት እናት፣ የውሸት ፍቅር፣ የውሸት ምን፣ የውሸት ምን፣ አረ ይደብራል መቤቴ። አረ ፈጣሪ ፍሩ። በቃ እንፈራለን ትሏል እንዴ? በቃ ፈጣሪ ፍሩ። ስንት ነገር ኳል። አሁንም አንዲ እበት አትኗሉ ነው መላችሁኝ፣ ንኩኝ፣ ኔ ደብልቅልቁን ነው የማወጣው ቲክቶክን ከዚህ በኋላ ደብልቅልቁን። ማለት እናቴ ትሙት ደብልቅልቁን። ያዳሜ ምሽግ ምሽግ ይዘሽ እ ምትሽለጨለጭ ሁላ ማለት ነው እካክ ገባሁ ሆነ ራሳችሁን በፊት ለፊት ምናምን በቃ ኧረ ነው እንዴ ነው እንዴ? ለካ እንደሱ እንደሱ በደንብ እኮ ነው የምንተዋወቅ። በደንብ የበሰበሰ ዝናብ አይፈራም። እናቴ ጠ ለሰባ ዘጠኝ አንድ ሰው እንደለመዳችሁት አንድ ሰው ላይ ነው የምትዘምቱት። እኔንም እንዲ ልበሉኝ ነበረ። አሁን ነው የተዋችሁኝ ዙሩ። እኔ ደግሞ ልካፈለው ደግሞ ግማሹን ደግሞ የሷን ማለት ነው ልካፈለው። ተሳደብ እየወጣሽ አፍሽን ክፈቺ ዲያረ እኔ ማነኝ እያለ እኔ ማነኝ እያለ እንጂ ሲያብራ እኔ ማነኝ ከየት ነው የመጣሁት? ምንድነው ማደርገው? ጀርባዬ ምንድነው ምንድነው ውስጥ ያለ ሰው ጋር እያተባባልን እንጂ አትቀዛዝ ነው እንጂ የሆነ ሰው ስለማይናገር ምናምን እንደ አታፍሉ አታፍሉ፣ ማርያምን አታፍሉ። በቃ አታፍሉ። ማንም ጫ የለም እዚህ ቲክቶክ ላይ ያ ቤታ ምናምን በፖለቲካው ምናምን በቃ ፖለቲካው ውስጥ ነበረችበት ምናምን ምናምን በቃ አለፈ። አውሌ ተቀይራለች። በቃ አለ ሌላ ሰው ናት። በፖለቲካ ሻውን እኔ ፐርሰናል እኔ ልታጠቁኝ የምትችሉ በፐርሰናል ነገር ነው ፐርሰናል እንዲያርጋ እንዲያርጋ ምንም አባሽ አያገባሽም። ስ ባረግም ባላረግም የራሴ መብት ነው። ምንም አባሽ አያገባሽም። የራሴ መብት ነው። ስለ ራሴ ነው የምትወሩት። እሷን ግን ከህዝብ ጋር ለማያያዝ ነው የምትሩት። ይ ነው አሁን እኔ ቤት አሁን እኔ የምሰደሙ በፐርሰናል ነገሬ ነው። ፐርሰናል ነገሬ ደግሞ ምንም አባሽ ጁንታ ይግባብሽ። በፐርሰናል ነገሬ ነው መትሽ ምትናገር እንዲያርጋ። ዲቦራ እንዲሆና መብቴ መብቴ መብቴ ምንም ባደርግ የራሴ መብት። የፈለግኩትን ጭንቅላት ቁርጥ ላይ በወጣ መብት የፈለግኩትን ነገር ማድረግ መብት አለኝ። እዚህ በራሴ በራሴ በራሴ በፈለግኩት ነገር በእንደፈለግኩ ማድረግ መብት አለኝ። እንደፈለግኩ የመሆን መብት አለኝ። እንደፈለግኩ እሷን ግን የሚጥሩት በቃ ልጅቷ ፖለቲካ ውስጥ ስለነበረች ቤታ ህዝብ ከንፈር እንዲነክስም እኔ አሁን ስለ እኔ ቢወራ ማንም ከንፈሩን አይነክስም። ት ምናምን ተባብሎ ነው የሚተላለፈው። ቢካስ ስለ ፐርሰናል ነገር ነው የሚወራው። ፐርሰናሊ ነው ይሄ ሆነ እንዲያርጋ እንደዛ አርጋ እንደዛ አርጋ ነው። ፖለቲካ ታመጭብኝም፣ እኔ አላቅምም፣ አላወራምም፣ መግባትም አልፈልግም። ምንም አላቅላችሁም፣ የእናንተ ፖለቲካ ነው፣ አላቅም። በቃ እኔ ንጹ ኢትዮጵያዊ ነኝ። እንዲ ዘረኝ እያልኩ እንኳን ሳውራ ስንትሽኛ ተቂ በቃ የራሴን በራሴ ላይቭ ነኝ። በራሴ ሙር ነው የመጣሁት፣ በራሴ ሙር ነው የምቀጥለው የፈለግሹ ነገር ብታወሪ እንዲያርጋ፣ ባለጌ ናት እንዲናሽ፣ አልሙጣት እዚህ አይለጠፍብኝ። ምን ስካሉን ድረስ ምንም ባሻ አታመጪ። ግን ፖይንቱ እሷ አለ። ፖይንቱ እሷ አለ። እሷን ግን ህዝብ ከንፈር እንዲነክስባት የድሮ ነገር እያስታወሳቸው ቢኮስ ስለተወደደች፣ ቢኮስ በህዝብ ተቀባይነት ስላገኘች ህዝቡ ስለ በቃ ስለተቀበላ ስለወደዳት እንደ ሳያቀርት ሆኖ በቪዲዮ እኮ ሊያወሩ እኮ በቪዲዮ እኮ የተወራሩ የተነጋግሩትን የምታወጡት እኮ ነው የምትመስሉት እኮ ታስቦኛ አላችሁ። ላይቭ ላይ እኮ ነው ልጆቹ አወራችሁ እኮ ኬት ነው ምንድን ነው? ኬት ኬት ነው ላይቭ ላይ የተደረገ ነገር እንደሚስጥራዊታችሁ። አሁን ይኸው አመጣ አይደለ? አትተን ከሞን ጋር ቢስማርት ቢስማርት በቃ መቃቱ እንዳለች አለቀ። ያውቃሉ እኮ ተሳዳቢ እንደነበረች እኮ ያውቃሉ እንደምትሳደብ እንደነበር እኮ ይታወቃል፣ ይታወቃል እኮ አዲስ ነገር እኮ አይደለም እኮ ላይቭ እኮ ነው እንዴ በቪዲዮ ኮል ምናምን እኮ በቮይስ እያወራች እኮ ሪከርድ አድርገሽ እኮ አይደለም አይመጣሽ እኮ አዲስ ነገር። እንደዛ ሲሆን ሰው እንዴት ናለች እንዴ ፊት ለፊት እንዴ ያለች ምናምን የሚለው በቪዲዮ ኮል ወይ ደግሞ ይሄ ሪከርድ ምናምን የተደረገ ቮይስ ሲወጣ ነው። ኦኬ፣ እንደዚህ አይነት ቮይስ ሲወጣ እንጂ ላይቭ ላይ ያደረገችው ልጅቷ ላትጠላ ተወደደች። በቃ አለቀ። ምን ትሆኑ። በቃ ላትጠላ ተወደደች። እሚገርም ስብና ነው ያላት ቤት ታዩ ታሪ ምናምን ምናምን ናት አይደል? አሁን እንዲህ ስታየውት ምናምን፣ አሁን እንዲህ ክፉ ምናምን። አሁን አንዳንድ አንድ ሰው ክፉ አድርጎ ነው የሚሰራው። እኔ ጓደኔ ስለማያውቅ ነው የምነግራችሁ። እኔ እናቴ ትሙት ነው የምላችሁ። አንድ ቀን እኔ እና እሷ በውስጥ ማለት ነው አንድ ሰውን ለመጣል፣ እኔ ነግሬያታለሁ ከዚህ በፊት ለንለንትና አንድ ቀን እንደዚህ በስልክ ማለት ነው፣ አንድ ቀን አንድ ሰውን ለመጣል ሴራ ሰርተን አናውቅም። ይኸው እግዚአብሔር በሚያውቀው ፈጣሪ በሚያውቀው ማለት ነው የምፈልገውን ነገር አንድ እንደውም እንደውም ማለት ነው የምፈልገው ነገር በዛ እንጂ ያነሰ ምንም የተቀነሰ ምናምን ነገር የለም። እናም አንድ ሰው ለማጥቃት ይሄ በህዝብ ከንፈር ለማስነከስ መጣር ምናምን አብዛኞቻችሁ ጤነኛ አይደላችሁም፣ እብድ ናችሁ። የአማኔል ወረቀት ያልተሰጣችሁ እብድ፣ ጤነኛ ያልሆናችሁ እብዶች፣ አይሳካም። ማንም ማንንም አይጥልም። እዚህ ሚዲያ ላይ በቃ ቀንህ ነው የሚጥልህ፣ ወይ ደግሞ አካውንት ሲመታ ነው የሚጥል አካውንትህ ነው የሚጥልህ፣ ገንዘብህ ነው የሚጥልህ፣ የምትይዘው ሳንቲም ነው የሚጥል የሚያነሳ እንጂ ማንም ማንንም አይጥልም። አረ ሰው ሁኑ እንዴ! ሰውነት ብራ እንዴ! ገንዘብ አይምሯችሁንም እንዴ! ሁሉ ነገራችሁን እንዴ! የተደፈነው የጭንቅላታችሁ አይሰራም እንዴ! እና ምን እላችሁ ፈልጌ ነው። ንጹህ ሴት ናት። ንጹህ ጓደኛ ናት። ያለፈው አለፈ ያለፈው አለፈ። ተናገረችውን ምናምን የተናገረችውን ነገር አለ፣ የተናገሯትም ነገር አለ። ተነጋገረች በቃ ተመላለሰች አለቀ ደቀቀ በቃ። ያለፈው ነገር ህዝቡ የማያውቀው ነገር የለም። አስር ጊዜ ሰማንያ ጊዜ እያመጣችሁ እንዲህ እኮ ብላ ነበር እንዲህ ብላለች እኮ እንደዛ ብላለች እኮ። እንኳን ስ ደጋረገች በቃ እንኳን አለች ያለችውን አለች የተባለችውን ተብላለች አለቀ። እንደ አዲስ እያመጣችሁ እንደዚህ እንደዚህ ለማለት ልጅቷን ለማስጠለት በመጣራችሁ ቁጥር ወዳጅ እያበዛችሁላ ነው የመጣችሁት። አራት ነጥብ ሲዘጋላችሁ የዋህነቷን ደግሞ እኔ እኔ ነኝ ለበጣም መቀርባት ከሶሻል ሚዲያ እኔ ነኝ ያለ ለበጣም መቀርባት ጓደኛዋ ነኝ እኔ መሰክርላታለሁ። የዋህናት የዋህናት አራት ነጥብ አማርኛም እንግሊዘኛም የሌለው የዋህናት ጥሩ ሰው ናት። ቤታ ወይ ዲቦራ እና ቤታ ነገር ሲጣሉ ሰደብ እንኳን እኔ ልሰደበኝ። መሰደብ ያለበትንም ሰው አልተሳደበችም። ስንት መሰደብ የነበረበት ሰው እንደውም አልተሰደበም። ፈጣሪን ፈርቼ ብዙ ነገር ይዤ ዝም ብያለሁ። ሄው አምላክ ምስክሪ ነው እግዚአብሔርን ፈርቼ ማለት ነው። እኔ ያወራውቀ ቲክታኩ ይደበላለቃል እያልኳችሁ ነው? እንዲህ ደግሞ እዚህ ጋር እየመጣብኝ ነው፣ ሊሚቴ ማለት ነው። እንዲህ እንዲህ እዚህ ጋር መቷል፣ እዚህ ጋር ማለት ነው። የውሸት ፈልጌ ነው ዋይክ ማለት የፈለኩት። ነገር ይሄን ነው። ወደ እኔ ዞሮ መሳደብ የፈለገ ሰው ዌልካም። ትድብርቃችን አይደለም ነፊው

እና ምን ላችሁ ፈልጌ ነው ዙሩ ወደ ሙሙ አሁን ደሞ ወደ ሙሙ ታሪክ ብዙሩ ይሻላችኋል። እንደዛ ነው ይሻላል። ልጅቷ ላይ ፍቷ ፍቷት ፍቷት ፍቷት ፍቷት ፍቷት ፍቷት፣ ተጣበቃችሁባት። ፍቷት ጥብቅ ነው ያላችሁባት። ፍቷት በጣም ተጣበቃችሁባት። ዲ ምን አድርጊ ነው የምትሏት? በቃይ ዙሪ ዙሪ ዙሩ ቀላ ወደ እኔ መዞር አለበት። በቃ ልሰደብ ደሞ ትንሽ ደግሞ ልካፈላት ግማሹን ልካፈላት ደሞ ለሶስት ቀን ትሄዱብኛላችሁ። እኔ መስመኝ እጠጥ ነው ከዛሬ ጀምሮ አላውራም እኔ እናቴ ሀይ ስትኝ እኔ ልባይ ነው ምልሽ ሀይ ስትሉኝ ባይ ቲክቶኬን ጌሜን ነው መቀጠቅ። እናንተ ቁጭ ብላችሁ ታወራላችሁ። ሆና ገባ ግዳይ ይሰጠኝ። ይሄ አንዴ ክሎዝ ሆኗል፣ ይሄ ክሎዝ ሆኗል። መመለስ ያለብኝ ነገር ካለ ግን፣ መውራት ያለብኝ ነገር ካለ ፊት ለፊት ግስ ጥብዬ እንደዚህ ቁጭ ብዬ ዘና ብዬ ያውራል፣ ከነ ማስረጃ እና ያን ነው ልል የምችለው። አሁ ልካፈላት ትንሽ ደግሞ

የቀረብን ታሪክ የለም። እና እሷን ግን እሷን ግን እንትን የሚሏት በቤተሰብ የውሸት እናት ፍቅረኛ የውሸት እና በውሸት ነገር ነው፣ እሷን እየተናገሯት ያሉት ማለት እና ደንዶፍ ደዴ ወደ ምስ ታሪክ ዙሩ። እሱ ምላችሁ ወደ እሱ ዙሩ። ይሄ ባይሌ እንድታጣጣ ጥሩ ነው። እንደውም ታግዝልኝ እኔ ማር አግዥልኝ ማለት ታግዛቸው። ምን ችግር አለ? ምንም እኮ ችግር የለው። ኢትስ ኦኬ። ብዙ ነገር ታቀላለች። እኔ ምንም እኔ ልንገራችሁ እኔ እኔ ልንገራችሁ እኔ ይሄ

ስትናገሩ ነው እዚህ ሶሻል ሚዲያ ላይ ሰርቫይቭ የምታርጉት እንጂ እዚህ የመሀል አናታችሁ ላይ መጥተው ጡብ ጡብ ጡብ እንበል የሚሉት። የመሀል አናታችሁ ላይ መጥተው እዚህ ላይ ካልተቀመጥም እና እህቴ ናት። ለእሷ አሁን እኔ ለእሷ ተናግሬ ብሰደብ እህቴ ና ብሰደብ ብሰደብ። ለስ ዙሩ ደግሞ እስቲ ወደ እኔ ትንሽ ግማሽ። ረስታችሁኛል ደግሞ እኮ እኔ ዙሩ ደግሞ ግማሽ እንዴ፣ ወደ እኔ ደግሞ እንዴ። ምንድን ነው ጸጥ አላችሁኝ እኮ ደግሞ ግማሽ ግማሽ ደግሞ እኔን ቀጥቅጡኝ፣ ሂዱብኝ። እናንተ ቅጥቀጣ ከማፈምስ የዘለለ ነገር የሚያመጣብኝ ታሪክ የለም። ቀጥቅጡ፣ ሂዱ፣ ተሳደቡ። ዝምታ ውበት ምናምን የሚባል ታሪክ የለም። ለሀምሳ ለሰባ ዘጠኝ አንዷን ጓደኛ እየተናገሩ ማ ዝም አለም? ትቀልጃለች እንዴ እንዳልሰደብ ፈርቼ፣ ስድብን ፈርቼ እንዳልሰደብ እንዳይሰድቡኝ ነው እንዳይሰድቡኝ ፈርቼ ምን ያልተሰደብኩት ነገር አለ ማር እስኪ ንገሪኝ ምን ያልተባልኩት ነገር አለ የሚፈራው ይፈራው አሽቃባጭ አለቅላቅ ዝምታሽ ሸም ያምርብሽ ታያለሽ እንዴ እንመጣበታለን ደግሞ ይሄ ወሬ ላይ ቅድም የጀመርኩላችሁ ወሬ እንመጣበታለን በሰፊው ማለት ነው እመጣበታለሁ ቁጭ ብዬ ነው የምመጣበት አወራለሁ መቀላቀል ነው የታባቱ እንቀላቀላለን። እርግጫውንም ምኑንም ምኑንም ጓደኝነቱንም ሁሉን ነገር አብረንን፣ እርግጫውንም አብረንን። ለምን አባታችሁ ለያችሁኝ? እኔ ለምን አባታችሁ እሷ ላይ ብቻ ለምን እሷ ላይ ብቻ ተስመቱባት? እኔንም ስደቡኝ፣ ስደቡ፣ ተሳደቡ፣ ሂዱብኝ። ሁሉንም ነገር አንድ ላይ ስትለዩኝ ደስ አይለኝም። እኔ እንዳትለዩኝ፣ ሂዱብኝ። ደግሞ እኔ ደግሞ ትንሽ ቢዚ ላርጋችሁ ደግሞ የኔ ወሬ ያዙኝ። ትንሽ ደግሞ ስለኔ አውሩና፣ ደግሞ ትንሽ ቪዲዮ ነው ሄዱ፣ ፊቴን እያጣመማችሁ እየከፋፈታችሁ እያቀነባበራችሁ አውሩ፣ ስራችሁ ነው እናንተ፣ እንደዛ ነው በቃ፣ ጨርሰናል። የአዳሜ ከሌ ከሌ የለም ለስ አንድ ሰውን እየተባ ማህበራት ታጥቁ ነው፣ ዋናው ፖይንቱ that's the the point ስድብን እዚህ ጋር የሚፈራ ሰው አስረግጬ ነው የምነግራችሁ፣ ስድብን የሚፈራ ሰው የለም። ስድብን ቤታም ቢሆን ባለፈው የተናደደች ሆና እልህ ነው ቢኮዝ እናት ምናምን የውሸት እናት አምጥታችሁ በዛ ደረጃ እሷን ለማስጠላት ስትሄዱ የውሸት ነገር በቃ ጨርሰናል።